ሰላም እንዴት ናችሁ? ዛሬ የላቸው የመጣሁት እንዴት አድርገን ኢትዮ ቴሌጋ ዕለታዊ ያልተገደበ የድምጽ ጥቅል መግዛት እንደምንችል ነው የማሳያችሁ። ስለዚህ የመደወያ ምልክቷን ንጫንና ምን እናደርጋለን ማለት ነው ኮከብ 999 መሰላል ንጫናለን። ከሱ ቀጥለን ቀጥታ እንደውላለን ማለት ነው። ኢትዮቴሌ ጋር እንዴት አድርገን የዴሊ አሊሚትድ እንዴት አድርገን ለታ ያልተገደበ የድምፅ ጥቅል እንዴት መሙላት እንችላለን የሚለውን ነው ማሳያችሁ በኢትዮቴሌ ማለት ነው። ስለዚህ የመደወያ ምልክቱን ጫናለሁ። ከዚህ ቀጥሎ ምን አደርጋለሁ? ኮከብ 999 መሰላል ጫንና ምን አደርጋለሁ? እደውላለሁ። ከደወልን በኋላ እንግዲህ የሚመጣልን ምንድን ነው? ይህ ነው ማለት ነው የሚመጣልን። እንኳን ወደ ኢትዮ ገበታ በደህና መጡ ይላል። ስለዚህ እዚህ ጋር ስንት ቁጥር እናስገባለን? አስራ አምስት ብዬ ሴንድ እለዋለሁ ማለት ነው። ስለዚህ ምን ይላል? የአንድ ሰዓት እና ዕለታዊ ያልተገደበ ጥቅል ይላል። ለእርሶ የሚለውን መርጣለሁ የመጀመሪያውን ስለዚህ ምንድ ነው እነዚህ አማራጮች ነው የሚመጣልኝ ማለት ነው። ለእርሶ ይላል የአንድ ሰዓት ያልተገደበ እለታዊ ኢንተርኔት፣ እንዲሁም ሶስተኛ ላይ እለታዊ ያልተገደበ ድምፅ ይላል። ስለዚህ ምን ሞላ መሙላት የምንፈልገው እለታዊ ያልተገደበ ድምፅ ስለሆነ ሶስተኛዋን እንመርጣለን ማለት ነው። ሶስተኛውን እንመርጣለን። በዚህ አጋጣሚ ያልተገደበ እለታዊ ኢንተርኔትም መሙላት የምትፈልጉ ከሆነ ሁለትን በመጫን መሙላት ትችላላችሁ። ስለዚህ ሶስትን እጫናለሁ ሶስትን ስጫን ይመጣልኝ እንግዲህ ይህ ነው ማለት ነው። እለታዊ ያልተገደበ ድምፅ አንድ ላይ የተቀመጠው በሰላሳ አምስት ብር እለታዊ ያልተገደበ ድምፅ መሙላት እችላለሁ ማለት ነው። ስንት ቁጥርን እጫናለሁ? አንድ ቁጥር በመጫን ይህን ፓኬጅ በመሙላት ያልተገደበ በ24 ሰዓት ለ24 ሰዓት የሚያገለግል የድምፅ ጥቅል መሙላት እንችላለን። እዚህ ጋ እንግዲህ ማረጋገጥ ይኖርባቸዋል ነው የሚለው ስለዚህ ለማረጋገጥ አንድን አስገብተን ሴንድ ስንለው በቀጥታ ምን ማድረግ እንችላለን ማለት ነው ፓኬጃችንን መሙላት እንችላለን በዚህ መንገድ እለታዊ ያልተገደበ ጥቅል መሙላት የምንችልበት መንገድ ነው ማለት ነው እንደተመቻቹ ተስፋ አድርጋለሁ ይመቻቹ ሌላ እንደዚህ አይነት መረጃዎች እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ ያስቀምጡልኝ ቻ